ስለዚህ እጅሽ ያሰርፍ ክብሽ እንጠብቅ። በቃ እኛም በጊዜያችን እንደዛ ነበርን። ሸጉ ሲነጋ እናውራ። ደግሞ ረ አንቺ ብትከሽም ምንም ችግር የለብኝም። ብቻ እስራኤል ስራ ነገር ማናት? እኔን የቀየረችው ማናት?

ቶች ዝከመከም ኮሉ እንደዚህ ሆንኩት እኮ። ማነው ሴትዮዋ? ማናት? ንገረኝ። ማናት? ማናት? እኔን የቀየረችው ማናት? እባክህ አታስመስል። አትሰማም አታይም ብለህ ነው አይደለ? ፈጣሪን

እኔ ምንም ያደረኩት ነገር የለም። ጠዋት አውሪኝ አምኜ ባቅ ኖሮ የሁሉ ነገር አደርግ ነበር

ማርታ ማርረሽለ ይህኮ አንተ ጉዳይ ነው የም ጸበል ነው ማርታ ስነ ስርዓት ያልሽ የሶ የሚኝታቢ ዝም ብለሽ ገበልሽን ሂጂ፣ ውጪ፣ ሂጂ ውጪ አልኩሽ እኮ አይመለከትም። ዝም በል ማርታ፣ አይመለከትሽም ሂጂ

ሰው የሚያስፈልግ ምንም ነገር እንዳታደርገኝ፣ ምንም ነገር እንዳታደርገኝ። እሱ ለአንተ ደግ ያስፈልግ። ተረጋጊ፣ አንቺ ሰው ነኝ እኔ፣ ጤነኛ ነኝ። ብቻ ልሷም እንደሆንሽ ብቻ ሳይኝ ወደዛ ብላ አይመለከትም። አንተ እራስህ በስመ አብ በል። አንተ እኮ ነው በሴት የቀየርከኝ፣ አንቺን ያልቀየርኩሽ የሆነ ነገር ሲሉኝ፣ እሱ እኮ እንዳይዚ ነው። በአንተ ስከራከር ውላለሁ አድራለሁ ስነስርዓቱ ያዝ። አትንካይ እኮ ልጅቷ ማንደሆነሽ ከነገርከኝ እንረጋጋለን። ማናት? መጽሐፍ መጽሐፍ ቅዱስን አስቀምጠው። ምንም ነገር እንዳታደርግኝ እንደዚህ ብለን ሂድ ቀጥል። እስኪ አሁን ደሞ ዝም ብለን እስኪ ምንም ነገር እንዳታረገ የለም። በል አንተ ከሁሉም ወንዶች አብልጬ ነበር ገባ እሱ እንደ ማንም አይደለም ብዬ ስከራከረ ሞድ ሴትዮ ጭራሽ ጭራሽ ስለዚህ ስለዚህ ብዙ ነገር አድርገሃል ማለት እኮን እኔ በማላውቀው ብዙ ታሪክ አለ ማለት ነው። እኔ በአይኔ ካየሁ እንደዚህ ብዙ ማላውቀው ታሪክ አለ፣ የወለድከው ልጅ ይኖራል። እስኪ እዛ መጽሐፍ ቅዱስ አስቀምጥ። መቀለጃ አይደለም፣ ያንተ መቀለጃ አይደለም። እዛ ውስጥ ያለው ታውቀዋለህ፣ አስቀምጠው

ወይበምር እኛም በጊዜያችን እንደዛ ነበርን። ሸጉ ሲነጋ እናውራ ደግሞ ኧረ አንቺ ምንም ችግር የለም። ብቻ ሊሊ ወይኔ ወይኔ ወይኔ ሊሊ ወይኔ ወይኔ ወይኔ! ምን አለበት ተይ ስባል በተወኩኝ። ወደ ኋላ የማይመለስ ነገር ምን አባቴን ማድረግ ነውኩኝ? ምን አባቱ የምትተኛው ደግሞ እንትን እኮ ነው።